ሰላም ሰላም የዩትዩብ ቤተሰቦቼ፣ እንዴት ናችሁ? አሁን ባለንበት በዚህ የቴክኖሎጂ ዘመን ማንኛውም ሰው ሊኖሩት ከሚገቡ ስኪሎች መካከል ግንባር ቀደሙ ቪዲዮ ኤዲቲንግ ነው። ሶሻል ሚዲያ ላይ ስለምትሰሩ ብቻ አይደለም፣ ወይም ደግሞ የስራ መስክ ይሆነኛል፣ ገንዘብ አገኝበታለሁ ብላችሁ ብቻ ሳይሆን ከቴክኖሎጂ ጋር እኩል ለመራመድ ግዴታ ቪዲዮ ኤዲቲንግ መቻል ይኖርባችሁ ሰው ከዛሬ ጀምሮ በመለቃቸው ተከታይ የዩትዩብ ቪዲዮዎች የምሰራላችሁ መሰረታዊ የሆነ የቪዲዮ ኤዲቲንግ ቱቶሪያል ይሆናል። ይሄ ቱቶሪያል ምንም አይነት የቪዲዮ ኤዲቲንግ እውቀት ከሌለው ሰው ጀምሮ እስከ መካከለኛ ሰው ድረስ ቢያየው እንዲጠቀምበት የሚችል ቱቶሪያል ያለው። ይህንን የማሳያችሁ በካፕከት ነው። ካፕከትን የመረጥኩበት የተለያዩ ምክንያቶች አሉኝ። የመጀመሪያው ፍሪ መሆኑ ነው። ምንም የተለየ ክራክ ምናምን ማድረግ አይጠበቅባችሁም። ነገር ግን ያው ካፕከት ሁለት አይነት ነው። ፍሪም አለ፣ ፕሪሚየም አለ። ያው ፕሪሚየሙን የምታገኙት ከፍላችሁ ነው። ሰብስክሪፕሽን ቤዝድ ስለሆነ መክፈል ይኖርባቸዋል። ነገር ግን ፍሪው ከበቂ በላይ ነው። እኔ እስከዛሬ ይሄን ሁሉ የቲክቶክ እና የዩቲዩብ ቪዲዮ ስሰራ የምጠቀመው ፍሪውን ነው። ስለዚህ ፍሪውን አንድረስ አንድ ካደረጋችሁ ይበቃችሁ። ሌሎች እንደ ፕሪምየር ፕሮ አይነት ሶፍትዌሮችን ካወርዳችሁ ግን ፔድ ስለሆኑ የግድ ክራክ ማድረግ ይኖርባችኋል። ይሄን ክራክ ለማድረግ ደግሞ ቫይረስ ይኖራል ምናምን በጣም አስቸጋሪ ነገር ነው። ስለዚህ ሌላ ውስብስብ ነገር ውስጥ ከምትገቡ በጣም በቀላሉ ዳውሎ አድርጋችሁ ልሰሩበት የምትችሉበት ሶፍትዌር ካፕከት ስለሆነ በካፕከት አሳያችኋለሁ። ሌላው ካፕከትን የመረጥኩበት ሁለተኛው ምክንያት የስልክም የኮምፒውተርም ሶፍትዌር ስላለው በቀላሉ ስልካችሁ ላይ ወይም ደግሞ ኮምፒውተራችሁ ላይ ኤዲት ማድረግ ትችላላችሁ። የኮምፒውተሩን አንደርሳንድ ካደረጋችሁት ስልክ ላይ ኤዲት ማድረግ አይከብዳችሁም። የስልኩንም አንደርሳንድ ካደረጋችሁት ኮምፒውተር ላይ አንደርሳንድ ማድረግ አይከብዳችሁም። በጣም ቀላል እና ተመሳሳይ ነው። ሌላኛው ምክንያት ደግሞ ካፕከትን ለመጫን የተለየ በጣም ትልቅ ግራፊክስ ያለው የኮምፒውተር ስፔክ አያስፈልጋችሁም። በጣም ቀለል ያለና ኖርማል ኮምፒውተር ካላችሁ በጣም በቀላሉ በካፕከት ኤዲት ማድረግ ትችላላችሁ። ስለዚህ አብዛኛውን ሰው ያማከለ ስለሆነ ከካፕከት ጀምራለሁ ማለት ነው። ሌላኛው አሁን የማሳያችሁ ኮምፒውተር ላይ ነው። ምክንያቱም የሚቀለኝ ፕሬዘንት ለማድረግ የሚመቸኝ ኮምፒውተር ስለሆነ ኮምፒውተር ያሳያችኋለሁ ከዛ በኋላ የኮምፒውተሩን ከጨረስኩ በኋላ ደግሞ ይህንኑ ቱቶሪያል በስልክ ደግምላችኋለሁ። ነገር ግን እናንተ ብልጥ ከሆናችሁ በጣም አንድ አይነት ነው፣ ምንም የተለየ ነገር የለውም። ኮምፒውተር ላይ ያያችሁት መሰረታዊ ነገር ስልክ ላይም ስለምታገኙት ግዴታ ኮምፒውተር ከሌላችሁ አይ ይሄ ነገር አያስፈልግም ብላችሁ መዝጋት የለባችሁም። ኮምፒውተር ላይ አይታችሁት አንደርሳን ካረጋችሁት በኋላ ስልክ ላይ ለመለማመድ በጣም ቀላል። ኦኬ፣ ሶ የዛሬው ቪዲዮ የሚያጠነጥ ነው የመጀመሪያው ቤዚክ የሆኑ የቪዲዮ ኤዲቲንግ ተርሞች እንመለከታለን። ይሄን ከጨረስን በኋላ ቤዚክ የሆኑ ትሎችን እናያለን፣ እንዴት ከት እናደርጋለን፣ ትራንዚሽን እንጨምራለን፣ እንዴት ቴክስት እንጨምራለን፣ እንዴት ድምጽ እንጨምራለን የሚሉትን ቤዚክ ነገሮች ካየን በኋላ ይሄን ቪዲዮ አይታችሁ ከጨረሳችሁ በኋላ ቢያንስ የሆነ ቪዲዮ አስገብታችሁ ከታርጋችሁ ትራንዚሽን ጨምራችሁ ኤክስፖርት ማድረግ መቻል ይኖርባቸዋል ማለት። ሌላኛው እዚህ ቪዲዮ ላይ ኤክስፕሌን ሳድረግ በጣም በጣም በጣም በቀላሉና በጣም ሲምፕሊፋይ አድርጌ ነው ኤክስፕሌን ማድረግ የምሞክረው። ምክንያቱም እኔ የማምንበት አንድ በጣም ደስ የሚል አባባል አለ። የአልበርት አነሳይን ይመስለኛል። ኢፍ ዩ ካንት ኤክስፕሌን ሲምፕሊ ዩዶንት አንደርስታንዲት ቬሪ ዌል ይላል። ማንኛውም የሚያስተምር ሰው በጣም ሲምፕሊፋይ አድርገው ኤክስፕሌን ማድረግ ካልቻለ መጀመሪያውንም ያ ሰው አልገባውም ማለት። ስለዚህ እኔ የገባኝን ነገር በጣም ሲምፕሊፋይ አድርጌ ኤክስፕሌን አድርጌላችሁ እናንተ አንደርስታንድ ማድረግ የማችሉ ከሆነ እኔ ራሱ አልገባኝም ማለት ነው። ስለዚህ በተቻለ መጠን በጣም ሲምፕሊፋይ ለማድረግ ሞክራለሁ። ሌላኛው እስኪፕ እንዳታረጉት፣ በተቻለ መጠን ጊዜያችሁን ሰጥታችሁ ተረጋግታችሁ ሙሉ ቪዲዮ ማየት ይጠበቅባችኋል። አሁን ቀጥታ ወደ ቪዲዮ፣ በመጀመሪያ የምናየው ብዙ ጊዜ ሰዎችን የሚያወዛግቡ ሁለት መሰረታዊ ተርሞች አሉ። እነሱም የመጀመሪያው አስፔክት ሬሽኑ፣ ሁለተኛ ደግሞ ሪዞሉሽን። የመጀመሪያው አስፔክት ሬሽን ስንመለከት ምን ማለት እንደሆነ ከማብራራቴ በፊት ይሄን ቪዲዮ እስኪዩት። እዚህ ጋ አያችሁት? አሁን ይሄን ቪዲዮ አሁን ይሄ ቲክቶክ ላይ ፖስት የተደረገ ቪዲዮ ነው ነው እዚህ ጋር ስታዩት መሀል ላይ ቪዲዮ አለ፣ ታችና ከላይ ደግሞ ጥቁር ነው። ስለዚህ አሁን ይሄንን ረጅም ቪዲዮ ቢሆንና በጣም አሪፍ ቪዲዮ ቢሆን ራሱ ለማየት ያስቸግራል አይደል? ወደዚህ ለማዞርም አይመችም ሮቴት ስክሪን የሚል ነገር የለውም። ሌላኛው ደግሞ ልክ ይሄን ቪዲዮ ደግሞ እዩት። እዚህ ጋር እንደምታዩት ይሄና ይሄ ክፍት ነው ወይም ደግሞ ጥቁር ነው። እዚህ ጋር ግን ቪዲዮው ትንሽ ሆኗል። ሶ እንደዚህ አይነት ነገር የሚከሰተው አስፔክት ሬሽዮን አንደርስታንድ ካለ ማድረግ ነው። ሶ አስፔክት ሬሽዮ ማለት የቪዲዮ እርዝመትና ቁመት ማለት ነው በቀላሉ አሁን ይሄንን ወረቀት እንደዚህ አድርጌ ባ ያሳያችሁ ይሄ ወረቀት አለ። ይሄ እንደዚህ ስታዩት ይሄ እርዝመቱ እና ቁመቱ አለ። ስለዚህ እርዝመቱ ከቁመቱ ይበልጣል አይደለ? ስለዚህ አስራ ስድስት አድጋችሁ ብታስቡት ይሄ ደግሞ ዘጠኝ ነው ብላችሁ ብታስቡት 16 በዘጠኝ ይባላል ማለት ነው። ሶ ይሄ ስታንዳርድ የዩቲዩብ ቲቪ ምናምን አይነት ነገሮች ላይ ስልክ ላይ ማየትም ትችላላችሁ እንደዚህ ስልካችሁን አዙራችሁ ብታዩት የምታዩት ቪዲዮ እንደዚህ ሙሉ ሆኖ 16 በዘጠኝ ነው። ስለዚህ እንደዚህ አይነት አግድም ረጅም የሆኑ ቪዲዮዎች 16 በዘጠኝ ይባላሉ ማለት ነው። ሶ ይሄን ቪዲዮ የምትቀርጹት አሁን ካሜራውን አዙራችሁ ልትቀርጹ ትችላላችሁ። እንደዚህ አርጋችሁ ስልካችሁ እንደዚህ አዙራችሁ ልትቀርጹ እንደዚህ አይነት ነገሮች በምታደርጉበት ጊዜ 16 በዘጠኝ አስፔክት ሬሾ ታገኛላችሁ ማለት ነገር ግን ቪዲዮዋችሁን እንደዚህ የነበረውን ቀጥታ እንደዚህ አድርጋችሁ ብቀርጹ ቁመቱ ማለት ነው። እንደዚህ አድርጋችሁ ብቀርጹ የምታገኙት የዚህን ተቃራኒ ይሄ ነው ማለት ነው። ቅድም ይሄ ዘጠኝ ነበር አይደል? ስለዚህ አሁን ይሄ ዘጠኝ በአስራ ስድስት ይባላል ማለት ነው። ዘጠኝ በአስራ ስድስት ብዙ ጊዜ ቲክቶክ ላይ ልታዩት ይችላላችሁ። ኢንስታግራም ላይ የተለያዩ እንትኖች ላይ ታዩታላችሁ። ሶ አሁን ቲክቶክ እያያችሁ እዚህ ጋር አሁን ቲክቶክ ስታዩ፣ አሁን ይሄ ቪዲዮ የተቀረጸው በቁም ነው። ስለዚህ 9 በ16 ቪዲዮ ማለት ይሄ ነው ማለት። ስለዚህ ሁሌም ፖስት ስታደርጉ፣ ሪከርድ ስታደርጉ፣ ቪዲዮ በምን አይነት ሬሾ ይሁን ብላችሁ መወሰን ይኖርባችኋል። በ9 በ16 ነው ወይስ 16 በ9። በመሰረታዊነት ብዙ ጊዜ የምንጠቀማቸው እነሱን ስለሆነ ነው እንጂ ሌሎች ስኩዌርም አለ፣ ዋንቱ አለ። ለምሳሌ ኢንስታግራም ሪል ምናምን ስኩዌር አይነት ቪዲዮ አለ። ሰው ቅድም የነገርኳችሁን ይሄንን ያመጣው ሰት ምን መሰላችሁ? መጀመሪያውኑ 16 በ በዘጠኝ የነበረውን ቪዲዮ በኖርማል የቲክቶክ ስታንዳርድ በ9:16 ፖስት ስታደረጉት የሚመጣ ችግር ነው። በተመሳሳይ 9:16 የነበረውን የቲክቶክን ፎርማት በዩቲዩብ ፎርማት ስታደረጉት ስልኩ ወይም ደግሞ ኮምፒውተሩ የሚያስበው የተሰጠው ቪዲዮ ስታንዳርዱን ስለሚመስለው በዚህ መሰረት የተወዛገበ ነገር ይፈጥራል ማለት። ስለዚህ እንደዚህ አይነት ነገሮችን ኤዲት ስታደርጉ ወይም ደግሞ ወደ ቪዲዮ ኢምፖርት ስታደረጉ ምን አይነት ነገሮችን መጠቀም እንዳለባችሁ በኋላ በደንብ አሳያችኋለሁ። አሁን ብቻ ተርሙን አንደርስታንድ አድርጉት። ሌላኛው ብዙ ጊዜ የሚያወዛግበው ደግሞ ሪዞሉሽን ካሜራ ቪዲዮ ሪከርድ ሲያደርግ ወይም ደግሞ ሲያነሳ የሚሰራበት የራሱ የሆነ ቴክኒካል ፕሪንሲፕል አለው። የሆኑ ሳምፕል ፖይንቶችን ከወሰደ በኋላ እነሱን ነው ኮንስትራክት አድርጎ ኢሜጅ ፎርም የሚያደርገው። ስለዚህ አንድ ካሜራ በጣም ጥራት ያለው ቪዲዮ ወይም ደግሞ ጥራት ያለው ፎቶ ያነሳል ማለት የሚወስደው ሳምፕል ፖይንት በጣም ብዙ ነው ማለት ነው። ወይም እነዛም ፒክስል አድርገን ብንወስዳቸው በዛ ውስጥ የሚኖረው ፒክስል በጣም ሰፊ ነው ማለት ነው። ብቻ ቴክኒካል ፓርቲ ውስጥ አንገባም። ስለዚህ ሪዞሉሽን ማለት ቪዲዮ ሳምፕል የተደረገበት የፖይንት ብዛት ማለት ነው። ሶ እስከዛ ድረስ ወደ ሰባት የሚሆኑ የቪዲዮ ጥራት ወይም ደግሞ የሪዞሉሽን አይነቶች አሉ፣ ዓለም እስከደረሰችበት እስካሁኗ ድረስ ማለት ነው። የመጀመሪያውና በጣም የወረደው በጣም ትንሽ የሚባለው ሎ ሪዞሉሽን የሚባለው ነው። ከሱ ቀጥሎ ያለው ወይም ሻል ያለው ደግሞ ኤስዲ ወይም ደግሞ ስታንዳርድ ዴፊኒሽን ይባላል። እሱ አራት ሰማንያ ፒክስል አለው። ከሱ ቀጥሎ ኤች ዲ ወይም ደግሞ ቤዚክ ኤች ዲ የሚባል አለ። እሱ ሰባት ሀያ ነው። ከዛ ፉል ኤች ዲ አለ አንድ ሺ ሰማንያ ፒክስል። ከሱ ቀጥሎ ቱኬ አለ። ከዛ ደግሞ ፎር ኬ እያለ ከፍ እያለ ይሄዳል። ሶ ይሄ ሬዞሉሽን በተለያዩ ነገሮች ላይ ይወሰናል። ለምሳሌ በምትቀርጹበት ካሜራ አይነት ይወሰናል። ኤች ዲ የሚቀርጻለ፣ ቱኬ የሚቀርጻለ፣ ፎር ኬ የሚቀርጻለ። ከዛ በተጨማሪ ደግሞ የምታዩበት ስክሪን ይወስነዋል። ፎር ኬ የሚያሳያለ፣ ቱኬ የሚያሳያለ፣ ኤች ዲ ፉል ኤች ዲ እያለ የምታዩበት የስልክ ወይም ደግሞ የኮምፒውተር የቴሌቪዥን ስክሪን ይወስነዋል። በተጨማሪ የሚወስነው ኤክስፖርት ታረጉ ኤክስፖርት ያደረጋችሁበት የሶፍትዌሩ የኤክስፖርት ሴቲንግ ይወስነዋል። ለምሳሌ በ1080 በ720 ወይም ደግሞ በ480 መርጣችሁ ኤክስፖርት ማድረግ ትችላላችሁ። ሌላኛው ደግሞ ሪከርድ የምታደረጉበት ዲቫይስ የሚወስነዋል። ለምሳሌ ካሜራችሁ ፎርኪ የሚቀርጽ ሆኖ ነገር ግን ስዲ ካርዳችሁ ፎርኪ የማይቀበል ወይም ደግሞ ስቶሪ የማያደርግ ከሆነ ካሜራችሁ ፎርኬ ሊቀርጽላችሁ አይችልም። ስለዚህ ምንም አይነት ካሜራ ወይም ደግሞ ስዲ ካርድ በምጠቀሙበት ጊዜ ምን አይነት ሪዞሉሽን ምን አይነት ኤፍፒኤስ ሪከርድ ማድረግ ይችላል የሚለውን መጀመሪያ ስፔኩን አንደርስታንድ ማድረግ አለባችሁ። አሁን ቀጥታ ካፕከት ላይ እንግባና ካፕከት እንዴት አድርጋችሁ ደውላ አድርጋችሁ ቤዚክ የሆነ ኤዲት ማድረግ እንደምትችሉ አንድ ባንድ ላሳያችሁ። ኦኬ ሶ መጀመሪያ ካፕከት ዳውንሎድ ማድረግ ስላለባችሁ ጉግል ላይ ገብታችሁ ካፕከት ብላችሁ ኢንተር ካረጋችሁ በኋላ እንደዚህ ካፕከት ዶት ኮም ላይ ገብታችሁ እዚህ ጋር እንደምታዩት ዳውንሎድ ፎር ፍሪ የሚል አለ። ቀጥታ ይሄንን ክሊክ አድርጋችሁ ዳውንሎድ ታደርጉትና ኢንስቶል ታደርጉታላችሁ ማለት ነው። በጣም ቀላል ነው። ኢንስቶል ለማድረግም ምንም የተለየ ስቴፕ አይፈልግም። ኢንስቶል ካደረጋችሁት በኋላ እዚህ ጋር ቀጥታ ዳብል ክሊክ ታደርጉና ትከፍቱታላችሁ። ከዛ ልክ እንደዚህ ኢንተርፌስ ነው የሚያመጣላችሁ። እዚህ ጋር እንደምታዩት የኔ በጣም ብዙ ከዚህ በፊት የሰራኋቸው ሳምፕል ፕሮጀክቶች አሉ። እናንተ ለመጀመሪያ ጊዜ ኢንስቶል ካደረጋችሁት ይሄ የለውም። ስለዚህ መጀመሪያ ከላይ ያሉትን ነገሮች ለማየት ይሄ ሳይኒን ይላል። ከአፍከት ደስ የሚለው ነገር አካውንቱ ሎጊን ካደረጋችሁ በኋላ ዳውንሎድ የምታደርጓቸው ፎንቶች ወይም ትራንዚሽኖች፣ የተለያዩ አሴቶችን ስልካችሁ ላይም ሎጊን ብታደረጉ የሰራችኋቸው ነገሮች ወይም ዳውድ ያደረጋቸዋቸው ነገሮች እንድታገኟቸው ሳይንን ብታደረጉ ይመከራል። ነገር ግን ባታረጉ ምንም ችግር የለውም። ከዛ ይሄንን ክሬት ፕሮጀክት የሚለውን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ በቃ የካፕከት ኢንተርፌስ ይሄንን ይመስላል። ሰው ደስ የሚል በብላክ የሚያምር ኢንተርፌስ ነው ያለው። በመሰረታዊነት ኢንተርፌሶቹን በሶስት መክፈል ትችላላችሁ። እነዚህ ሜኖቹን ቱልባሮች ምናምን ትታችሁ ይሄኛው ኢምፖርት የምታደረጉበት የፋይላችሁ ኤሪያ ነው። ይሄኛው ደግሞ ፕሪቪው ኤሪያ ይባላል፣ ወይም ደግሞ ዲስፕሌይ የምታዩበት ይሄኛው ኤሪያ ነው። ከዛ ቀጥሎ እዚህ ጋር ታይም ላይኑ አለ፣ ወይም ኤዲት የምታደረጉት ሁሉ ነገር የምትሰሩት እዚህ ታችኛው ላይ ነው ማለት ነው። ስለዚህ እነዚህ ናቸው። ከዛ ውጭ እዚህ ጋር ከላይ ሜኑ ባሩ በጣም ደስ የሚለው ካፕከት በጣም ሄድ ነው እንደ ሌሎች ሶፍትዌሮች በጣም ውስብስብ አይደለም የሆነ የተደረደረ ሜኑ ምናምን የለውም በቃ ሲምፕልናት እቺ ሜኑ የሚለውን ክሊክ ስታደርጉ ራሱ ሁሉም የዲስክቶፕ አፕሊኬሽኖች ያላቸው ነገሮች አሉ ፋይል አለው ኤዲት አለው ሊያውት እንደዚህ የሚሆኑ ነገሮች አሉ ግን እንደዚህ ከሚደረደር እንደዚህ ቢሆን ለማየትም ለመረዳትም በጣም ቀላል ይሆናል ማለት ነው ከዛ እዚህ ጋር ሚዲያ፣ ኦዲዮ፣ ቴክስት፣ ስቲከርስ፣ ኢፌክት፣ ትራንዚሽን፣ ካፕሽን ፊልተር ና አጀስት የሚሉ ነገሮች አሉ። እነዚህ በጣም መሰረታዊ ነገሮች ናቸው። እዚህ ጋር ሚዲያ ላይ ነበረ። ከዛ ኦዲዮ የሚለውን ክሊክ ሲያደረገው ይቀየራል። እዚጋ ቴክስት የሚለውን ክሊክ ስታደረጉ ይሄ ይቀየራል። ስቲከር የሚለውን ክሊክ ሲያደረጉ እያለ እየተቀየረ እየተቀየረ፣ ክሊክ ባደረጋችሁ አይነት ይቀያየራል። ሰው መጀመሪያ ሚዲያ ላይ ስታደረጉት ፎቶ ሚዲያ ነው፣ ኦዲዮ ሚዲያ ነው፣ ኢሜጅ ሚዲያ ነው። እነዚህን ለማየት ግዴታ ቪዲዮ ኢምፖርት ማድረግ ስላለብን ይህን ሚኒማይዝ እናድርገው እና አሁን ሁለት ቪዲዮች ላይ ነው የምሰራው እነዚህ ሁለት ቪዲዮዎች ቅድም እንደነገርኳችሁ 16 በ9 እና 9 በ16 የሆኑ ቪዲዮዎች ናቸው። ይሄኛው የኔ ቪዲዮ ቅድም ቲክቶክ የሰራሁበት ቪዲዮ ነው። አሁን ይሄ ለቲክቶክ ስለሆነ 9 በ16 ነው። ሌላኛው ከዚህ በፊት የሰራሁት ፖስት ያደረኩት የዩቲዩብ ቪዲዮ ነው። ይሄ ደግሞ ይሄኛው ኖርማል ስታንዳርድ 16 በ9 ቪዲዮ ነው። ስለዚህ እነዚህ ሁለት ቪዲዮዎች ነው የምሰራው። እናንተ ለመሞከር መጀመሪያ በስልካችሁ ሪከርድ ማድረግ ይኖርባቸዋል። ስለዚህ እንደነገርኳችሁ 16 በ9 ሪከርድ ማድረግ ከፈልጋችሁ ስልካችሁ እንደዚህ አድርጋችሁ ሪከርድ አድርጉ 9 ከዚህ ሪከርድ ማድረግ ከፈልጋችሁ ደግሞ እንደዚህ አድርጋችሁ ሪከርድ አድር። እዛ ሪከርድ ያደርጋችሁትን በኬብል ሰክታችሁ ወደዚህ እንትን ካላችሁት በኋላ እኔ በማሳያችሁ መንገድ ኤዲት አድርጉ። ስለዚህ አስር አስር ደቂቃ ቪዲዮ ሪከርድ አድርጉና ቀጥታ ኢምፖርት እያደረጋችሁ ተከታተሉኝ። አብረን ለመሄድ ማለት ነው እንጂ እኔ የሰራሁትን ይሄንን ቪዲዮ ብልክላችሁ ሚኒንግል ስለሚ፣ እናንተ ሪከርድ አድርጋችሁ የራሳችሁን ቪዲዮ ነው ኤዲት ማድረግ ያለባችሁ። የላሶ ቪዲዮ ኤዲት እያደረጋችሁ እንደ እንዲሰማችሁ አልፈልግም። ስለዚህ እያንዳንዷን ከት ሳረግ እናንተ ማብራችሁ ከት አድርጉ። ትራንዚሽን ሲያስገባ አብራችሁ ትራንዚሽን አስገቡ። ስለዚህ መጀመሪያ አሁን ይሄን ቪዲዮ ፖዛ አድርጉና የሆነ ቪዲዮ ሪከርድ አድርጋችሁ አስቀምጡ። ኦኬ ሶ ይሄንን ክሊክ ካደረግኩ በኋላ ቀጥታ ቪዲዮውን ኢምፖርት ማድረግ ስላለብኝ ወይም ኤዲት የማድረገውን ቪዲዮ ወደ ሶፍትዌሩ ማስገባት ስላለብኝ እዚህ ጋር ኢምፖርት የሚለውን እዚህ ጋር ያለውን ነካለሁ። ወይም ደግሞ እዚ ጋ ይሄንንም ክሊክ ማድረግ እችላለሁ፣ ወይም ድራግ ኤን ድሮፕ ማድረግ እችላለሁ። ሶ ምን አደረጋለሁ? ይሄንን ኢምፖርት የሚለውን ክሊክ ካደረግኩ በኋላ ኢምፖርት የማድረገው ፋይል የት ጋ ነው? እነዚህ ሁለት ፋይሎችን እንደዚህ አድርጌ ኦፕን እላቸዋለሁ ሁለት አይነት ቪዲዮዎችን ነው አደለ እዚ ጋር ሚዲያ ላይ ያስገባሁት። የሚለያዩት በምንድን ነው? በአስፔክት ሬሾ የመጀመሪያው 16 በ9 ቀጣዩ ደግሞ 9በ16 ሰው ይሄን 16 በ9 የሆነ ቪዲዮ እንደዚህ አድርጌ እንትን ብለው ስታንዳርዱ 16 በ9 ነው። አሁን ከዚህ በኋላ ያሉ ቪዲዮዎችን ባስገባ ለምሳሌ 9በ16ቱን ባስገባበት ያንሳል። ይሄንን አሁን እዚህ ጋር ክሊክ አድርጌ እዚህ ጋር ልጨምረው ነው አያችሁት መጨረሻ ላይ ያስገባሁት ከዛ እንደዚህ አድርጌ ቪውስ አደረገው አያችሁ እንዴት እንዳነሰ። ስለዚህ ኤክስፖርት ራሱ እንደዚህ አድርጌ ኤክስፖርት ባረገው ራሱ ቪዲዮ ከሄደ በኋላ መጨረሻ ላይ የሆነች ያነሰች ነው የምትሆነው። መጀመሪያ ላይ ያሳየኋችሁ ቪዲዮ የለም፣ ልክ እዛ ጋር አንሶ ማለት ነው። ሌላኛው መጀመሪያ ወደዚህ ኢምፖርት ያደረኩት ያደረግኩት 9:16ቱን ብዬ በአስብ እየሰርሁበት ያለው ስታንዳርድ የቲክቶክ ቪዲዮ ስለሆነ ይሄንን 16:9 ወይም የዩቲዩብ ቪዲዮ መጨረሻ ላይ ብጨምረው እንዴት እንደሚያንስ ላሳያችሁ። ስለዚህ ይሄንን እንደዚህ አርጌ ፖርት ካረግኩት በኋላ ድራግ አርጌ ልክ እንደዚህ አርጋችሁ ፕሌይ ካረጋችሁ አያችሁት እንዴት እንዳነሰ። ቅድም የመጀመሪያው በጣም ሰፊ ነበረ። መጨረሻ ላይ የጨመርኩት ወረጅሙ ቪዲዮ ስለነበረ አነሰ። ሶፍትዌሩ የሚያስበው ኦኬ፣ የቲክቶክ ቪዲዮ ኤዲት እያደረገ ነው ብሎ ስለሚያስብ እስከ መጨረሻው አስፔክት ሬሾው የቲክቶክ ቪው ነው ማለት ነው። አሁን ይችን ቲክቶክ ላይ ፖስት ብታረጓት ጭራሽ አይታይም። ስለዚህ ብዙ ጊዜ ኤዲት ስታረጉ መጀመሪያ የምትሰሩት ምን አይነት ቪዲዮ ነው የዩቲዩብ ነው ወይም የቲክቶክ ላይ ብላ እሱን ወስኑ። ስለዚህ አሁን ይሄንን የምናስተካክለው ያለን አማራጭ እንደዚህ አድርገን ላይክ እንደዚህ፣ ግን ይሄ ብዙ የሚቆረጥ ፓርት ስላለው አያችሁት እንዴት ተቆረጠ። ኦኬ ሶ፣ አሁን ቀጥታ ወደ እንትኑ ስንገባ መጀመሪያ ይሄንን ቪዲዮ ዲት እናድርገው። ስለዚህ ኔ ፕላስ ምልክቱን እንጫንና ታይም ላይኑ ላይ አዳረግ ነው ማለት ነው። ከዛ አሁን እዚህ ጋር ይሄንን ፕሌይ እያደረግን እዚህ ጋር ማጫወት እንችላለን። ከዛ ይችን ከርሰሯን ቨርቲካል ባሯን እንደዚህ ወደዛ ወደዚህ በምናደርግበት ጊዜ ቪዲዮ ላይ እዚህ ጋር ዲስፕሌይ የሚሆነው የተለያየ ነው። ሶ ይቺ ባሯ ያለችበት ፓርት ይሄ የሚታይበት እዚህ ጋር የሚታይበት ፓርት ነው። ለምሳሌ እዚህ ጋር በመጣት እዚህ ጋር ይቀይራል። እዚህ ጋር ወደዚህ በወስዳትም እዚህ ጋር ይቀይራል። ስለዚህ ሁሌ ሪቪው የሚያደርገው ይችን የቨርቲካል ባር መሰረት ያደረገ ነው ማለት ነው። ኦኬ ሶ ይሄ ቪዲዮ 14 ደቂቃ ከ7 ሰከንድ ከ18 ማይክሮ ሰከንድ ርዝመት ያለው ቪዲዮ ነው። ስለዚህ ይሄንን ቪዲዮ አሁን እዚህ ጋር ኤዲት ለማድረግ ስለማይመች ትንሽ ሰፋ ማድረግ ይኖርብኛል ማለት ቪዚብል እንዲሆን ልን እንዴት እናደርገዋለን እዚህ ጋር ያለችን ይችን ባህል አለቻል ይችን ትንሽ ጨምር እናደረጋታለን አሁን እዚህ ጋር ስጨምራት ታያችሁት እንዴት ቪዲዮ ትንሽ ረዘም እያለ እንደሄደ ረዘም አለ ማለት ደቂቃው ጨመረ ማለት አይደለም ዲቴል እንድናየው እንትን እያለ ሄደ ማለት ለምሳሌ አሁን ስልካችሁ ላይ ፎቶ እያያችሁ እንዲታያችሁ ለምሳሌ እንደዚህ አድርጋችሁ ዙም ብታረጉት እንደዚህ ዙም አደረጋችሁት እንጂ የፎቶውን እርዝመት ወይም ደግሞ ቁመቱን አልጨመራችሁት። ስለዚህ አሁንም በተመሳሳይ እያረኩ ያለሁት እንዲታይልኝ ዙም እያረጉት እየዘረጋሁት ነው ማለት ነው። ልክ ስዘረጋው የትጋ ከት ማድረግ እንዳለብኝ፣ የትጋ መቁረጥ እንዳለብኝ፣ የትጋ ትራንዚሽን ማስገባት እንዳለብኝ በደንብ አቃለሁ ማለት ነው። እዚህ ጋ ይሄንን ዙም ስታረጉት በጣም እየሰፋ እየሰፋ ይሄዳል። ነገር ግን ችግሩ ምንድን ነው? ከዚህ ከኮምፒውተራችሁ እንትን የበለጠ ቦታ ይዝባችኋል ማለት ወደዛ ይገባባችኋል። ሌላኛው ልክ ፕሌይ ስታረጉት ይሄኛው ይችካል። ከርሰሯ ሙቭ የምታደረገው በፍጥነት ነው። አሁን ቀስ እያ ነው የሚሄደው አያችሁት በጣም ቀስ እያለ ነው የሚሄደው። ነገር ግን ይሄንን በጣም ብዘረጋው እዚህ ጋር ይሄንን እንደዚህ ካረኩት በኋላ ይችን ከርሰሯን ወይም ደግሞ ቨርቲካል ባሯን ማየት አልችልም። አያችሁት እንዴት እንደሚፈጥን ይሄንን በጣም ዝርግት አርጌ እስከመጨረሻው ካረኩት ደግሞ ለመቁረጥ ወይም ዲቴል እንዲታየኝ አሪፍ ነው፣ ይታየኛል። ነገር ግን አንደኛ በጣም ስለተዘረጋ ሙሉ አይታየኝም። ሌላኛው ደግሞ በፍጥነት ይሄድብኛል። የት ጋር እንደሆነ የሆነ ፖዛ አርጌ በፍጥነት ማስቆም አልችልም። አሁን እዚህ ጋር እንዴት እንደሚፈጥን አያችሁት አያችሁት፣ እንደዚህ ማለት ነው። ስለዚህ ይሄንን መመለስ ስትመልሱ ይሄንን እንደዚህ አድርጋችሁ መለስ ትችላላችሁ። ሌላኛው ይችን እዚህ ጋር ዙም ቱ ፊት የምትባላለች ይችን ስትነኩ ቪዲዮው በራሱ በስክሪናችሁ ልክ ፊት ያደርጋል ማለት ነው። ይሄኛው የነገርኳችሁ ለምንድን ነው ብዙ ጊዜ ሰዎች ኤዲት ካደረጉ በኋላ ለምሳሌ እዚህ አካባቢ ኤዲት አድርገው ይሄንን ዙም ካደረጉ በኋላ ይጠፋባችኋልና የት ሄደ ምናምን ስለሚሉ ብዙ ጊዜ ይሄንን ስለማይ ይሄን ነገር እንታስተካክሉ ብዬ ነው፣ ይሄን ነገርኳችሁ። ስለዚህ ዙም ኢን እና ዙም አውትን በደንብ አንደርስታንድ አድርጉት። ሶ ይሄን ካደረጋችሁ በኋላ እዚህ ጋር ያሉት ነገሮችን ልንገራችሁ። ይሄ የመጀመሪያው የከርሰር ወይም ሴሌክት ነው፣ አሁን ያለኝ እቺ ማውዟ ያለችባት ማለት ነው። ይሄን እንደዚህ እቺን ቀስቷን ነክታችሁ እቺን ስፕሊት የሚትለዋን ከነካችሁ የመቀስ ምልክት ትሆናለች። ከዛ የፈልጋችሁት ፓርት ላይ ሄዳችሁ ከትከት ማድረግ ነው። በቃ ምንም ቀላል ነው። መመለስ ከፈለጋችሁ ደግሞ ይችን እዚሁ ጋር ራሷን ክሊክ ካደረጋችሁ በኋላ ሴሌክት የሚለውን ትነካላችሁ ማለት ነው። ሴሌክት አድርጋችሁ ከፈልጋችሁ ዲሌት ማድረግ ትችላላችሁ። ሌላኛው ሴሌክት ፎርዋርድ፣ ሴሌክት ይሄኛው ተውት ችግር የለውም። ከዛ አንዱ እና ሪዱ ነው። አንዱ ማለት የሰራችሁት ስራ ዲሌት አድርጌ ወይ በናት ምል ከሆነ ችን አንዱን ትነካላችሁ። እንደገና ወደነበረባቸው መመለስ ከፈልጋችሁ ደግሞ ሪዱ ስትነኩት፣ አንዱ ያደረጋችሁትን እንደገና መልሶ ያጠፋዋል ማለት ነው። ከዛ ይቺ ስፕሊት ነች። ቅድም እዚህ ጋ ይቺ ስፕሊት ነች ያላልኳችሁ ይችን ስፕሊት በመንካት እዚህ ጋ ለምሳሌ ይሄንን ካደረኩ በኋላ ይችን ስፕሊት የሚለውን መንካት እችላለሁ። ስለዚህ ስፕሊት ሲያደረገው ስፕሊት ያደርግልኛል። ግን ይሄንንም ይሄንንም መጠቀም እችላለሁ። ይሄኛው ደግሞ ዲሌት ሌፍት እና ዲሌት ራይት ነው። ዲሌት ሌፍት ማለት ለምሳሌ እንደዚህ ከነበረ ወደዚህ የነበረውን ዲሌት ማድረግ ነው። ይሄኛው ደግሞ ወደዚህ የነበረውን ዲሌት ማድረግ ለምሳሌ እንደዚህ ላድርገውና ይሄኛውን ፓርት አሁን ይሄን አያችሁታል። ስለዚህ ወደዚህ ያለውን ይሄንን ማለት ነው። ከዚህ ከባሩ ወደ ቀኝ ያለውን ድሌት ማድረግ ከፈለግ ይችን ነው የምንካው። ከዛ ደግሞ ይሄንን ማጥፋት ከፈለ ደግሞ ይችን እነ ካለሁ ማለት ነው አጠፋና ይሄን ወደዚያ አሸጋሸገው ማለት ነው። ስለዚህ የእነዚህ ጥቅም ይሄ ነው። በነገራችን ላይ ከቲንግ በጣም ወሳኝ የሆነ የቪዲዮ ኤዲቲንግ ቱል ነው። ለምሳሌ እኔ አሁን እዚህ ጋር ያሳየኋችሁ ቪዲዮ 14 ደቂቃ ነው ኖርማል ይሄ ዩቲዩብ ላይ ፖስት ያደረኩት ቪዲዮ ስለሆነ ያለቀለት ቪዲዮ ነው። ነገር ግን ሪከርድ ሲያደረገው ሰላሳ ደቂቃ ምናምን አካባቢ ነበረ። ያ ሰላሳ ደቂቃ ወስናችሁ የት ጋ ከት ይደረግ፣ የትኛው ይቅደም፣ የትኛው ከፊት ይሁን የሚለውን የምትወስኑበት ከት በማድረግ ነው። የቪዲዮ ኤዲቲንግ ግን ሰባ ፐርሰንትና ሰማንያ ፐርሰንት የሚሆነውን የሚይዘው ከቲንግ ነው። ከት ማድረግ ካልቻላችሁ ቪዲዮ ሊተናችሁ ማለት አይደለም። የሆነ ረጅም የሆነ ቪዲዮ ምንም ነገር ባትጨምሩበት ከት ማድረግ ከቻላችሁ በጣም ትልቁን ስቴፕ ሄዳችኋል ማለት ነው። ከት ታደረጉ መጀመሪያ ሮ ቪዲዮውን በደንብ ከሰማችሁት በኋላ የሚተላለፈው መልእክት ምንድን ነው ወይም ፖስት የሚደረገው ቤዚክ አይዲያው ምንድን ነው ብላችሁ አእምሯችሁ ላይ ትሰሙታላችሁ፣ ትጨርሱታላችሁ። ሶ ያን ነገር ከጨረሳችሁ በኋላ ነው ወደ ከት የምትገቡት። ከት ለማድረግ የሚያስፈልጓችሁ ብዙ ነገሮች አሉ። የመጀመሪያው እና ወሳኙ ነገር ባዶ ቦታ ካለ ለምሳሌ ምትሉ ከሆነ ባዶ ስፔስ ስለሚኖራችሁ ያን ስፔስ እየመረጣችሁ ከታደረጉታላችሁ። ከስታደረጉ በጣም ቀላል የሚሆንላችሁ፣ ከሰማችሁት በኋላ ቶሎ ብላችሁ ፖዝ ማድረግ ነው። ለምሳሌ ይህንን ስሙት። ሰላም ሰላም የኢትዮ ቤተሰቦች እንዴት ናችሁ? ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ስል ቶሎ ብዬ ፖዝ አደርገዋለሁ። ከዛ ፖዝ ካረኩ በኋላ እዚህ ጋር መቁረጥ ከፈለጉ ይችን ስፕሊት የምትለዋን ክሊክ አረጋለሁ። ተቆረጠ ማለት ስለዚህ ይሄንን ፓርት ሙሉ በሙሉ ማጥፋት ከፈለጉ እዚህ ጋር ድሌት የምትልችን የድሌት በተን ነካለሁ፣ ወይም ደግሞ ኪቦርዴ ላይ ድሌት የሚለውን ነካለሁ። መሀል ላይ ከሆነ ደግሞ አሁን እዚጋ ቆረጥኩት አይደል? ስለዚህ የሆነ ፓርት ደግሞ ይሄድ። እንዴት ናችሁ ዛሬ? በጣም አሪፍ ደስ የሚል ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት በጣም አሪፍ ደስ የሚል የዩቲዩብ ቪዲዮ ነው ጀላችሁ ምናምን የሚለውን ለምሳሌ ይሄን ማጥፋት ከፈለው በተመሳሳይ ይሄንንም ስፕሊት የሚለውን ነካለው። ከዛ አሁን ሶስት ቪዲዮ ሆነ። ይሄ አንድ ቪዲዮ አለ፣ ይሄ ሌላ አለ፣ ይሄ ሌላ አለ። ስለዚህ መሀል ላይ ያለውን ሰው ለማጥፋት የምፈልገው ይሄንን ሴሌክት ካረኩት በኋላ ዲሌት አደረገዋለው። ስለዚህ ጠፋ አሁን ሌላኛው አሁን እዚህ ጋር የተወሰነች የተወሰነች የማይክሮ ሰከንድ እርዝመት አለች ዝም የምትል ያችን መቁረጥ ከፈለግኩ ደግሞ፣ አሁን እዚህ ጋር ስታዩት አይታይም አይደል። ስለዚህ አሁን እዚህ ጋር መጥቼ ይሄንን ዙም የሚለውን እንደዚህ ሳደርገው አያቸዋት እንዴት እየሰፋች እንደሄደች ሰው። ይሄንን እንትን ካልኩ በኋላ ይሄን ከታረገዋለው ከዛ ይሄንን እንደዚህ አድርጌ ድሌት አደርጋለሁ። አሁን ብዙ ጊዜ አይታችሁ ከሆነ ብዙ ሰዎች የሆነ ቪዲዮ ሲሰሩ መሀል መሀል ላይ ምናምን ይላሉ። ያ ማለት የከቲንግ ችግር ነው። መሀል ላይ ሲሉ ያችን የምትለዋን ፓርት በደንብ ዙም አድርገው ከት ከት አድርገው ማውጣትና ድሌት ማድረግ አለበት። ሌላኛው አሁን ምንም ነገር ክሊክ አያደርጋችሁም አይደል? ምንም ክሊክ ያደረጋችሁ ነገር የለም፣ ወይም እንደዚህ ሴሌክት ያደረጋችሁ ነገር የለም። ሶ ሴሌክት ያደረጋችሁት ነገር ከሌለ እዚህ ጋር ዲቴልስ ብሎ እዚህ ከጎን የምታዩት ነገር የቪዲዮ ስሙን ምናምን ፓዙን ምናምን ነው የሚያሳያቸው። ኢምፖርት ያደረጋችሁትን ቪዲዮ ፓዝ ነው የሚያሳያቸው። ነገር ግን ልክ ክሊክ እንዳደረጋችሁት ይቀየራል። የዚህ ክሊክ ያደረጋችሁትን ቪዲዮ እዚህ ጋር የቪዲዮውን ስኬል ከፍ ዝቅ ማድረግ ከፈልጋቸው አያችሁት? እንዴት ከፍ ዝቅ ማድረግ ይችላለሁ። አያችሁት? እንደዚህ አድርጌ ከዛ ፖዚሽኑ አለ፣ ሮቴት የሚሉ ነገሮች አሉ። ይሄ ቪዲዮ ላይ ክሊክ አድርጋችሁ ፒክስ ላይ ሆኖ ይሄን ማድረግ ይችላላችሁ። ሪሙቭ ባክግራውንድ፣ አውቶ ሪሙቫል እና ክሮማኪ የሚባሉ ነገሮች አሉ። እነዚህ ዝርዝር ነገር ስለሚፈልጉ አንድ ቪዲዮ ስላላችኋለሁ። ከዛ ማስክ የሚል አለ ማስክም በደንብ አሳያቸዋል። በጣም ወሳኝ የካፕከት ፊቸር ነው። ብዙ ነገሮች የሚሰሩበት የማስክ ፊቸር ነው። እሱም አንድ ራሱን የቻለ ቪዲዮ ይወጠዋል። ሪተች ደግሞ ከለር እንዴት ማስተካከል እንደምችሉ ስኪናችሁን፣ ፌሳችሁን ፊልተር ማድረግ የምትችሉ ምናምን ከሆነ ይሄንን ሪተች የሚለውን ትነካላችሁ። አሁን ኦዲዮ የሚለውን ክሊክ ካደረጋችሁ የዚህ የቪዲዮችሁ ኦዲዮ ብቻውን ከፍ ዝቅ እንዲል ማድረግ ትችላላችሁ። አሁን የዚህን ቪዲዮ ኦዲዮውን ከፍ ማድረግ ከፈለኩ ይሄንን እንደዚህ ከፍ አደረገዋለሁ። እዚች ጋር ይሄንን ይዤ ልክ እዚህ ጋር መሀል ላይ የሆነች መስመር አለች እዚህ ጋር ብቻ ታያቸው ቺ መሐሏን መስመር ይችል እንደዚህ ቋሚ ስትሆንልኝ ከርሰሯ እንደዚህ ከፍ ማድረግ ይችላለሁ። ማክሲመም ማድረግ ይችላለሁ። ዝቅ ማድረግ ይችላለሁ። ሰው እንደዚህ ከፍ ዝቅ ማድረግ ትችላላችሁ። ወይም ደግሞ ይሄን ክሊክ ካደረጋችሁ በኋላ ኦዲዮ የሚለው ጋር ነክታችሁ ይሄንን እንደዚህ ዝቅና ከፍ ማድረግ ትችላላችሁ ማለት ነው። ስፒዱን ደግሞ በጣም ማፍጠን ከፈለጋችሁ ቱ ታይምስ፣ ስሪ ታይምስ፣ ፎር ታይምስ ማፍጠን ከፈለጋችሁ አሁን ይሁት እዚህ ጋር እንደዚህ ማድረግ ትችላላችሁ። ነገር ግን መመለስ ከፈለጋችሁ ደግሞ ስፒድ የሚለውን ከነካችሁ በኋላ አንድ ላይ ታደርጉታላችሁ ማለት ነው። አሁን ከት ማድረግ እና ቤዚክ ነገሮችን ማድረጉ ይሄን ይመስላል። ነገር ግን እያንዳንዱ ነገር ጊዜ ስለሚፈልግ እያንዳንዱ ነገር ገብቻ ያሳያችኋለሁ። ሰው እናንተ አሁን ቤዚካሊ ከት ምን ማለት እንደሆነ እና ከት ማድረግ ከቻላችሁ በቂ ነው። ስለዚህ አራት ደቂቃ የነበረው ቪዲዮ አሁን የአራት ደቂቃ ቪዲዮ ይቀላል ማለት ነው። በቃ ከት አድርጋችሁ በቀኝ ካላችሁ ምንም ነገር የማያስፈልጋችሁ ከሆነ ይሄን ኤክስፖርት የሚለው ነክታችሁ ኤክስፖርት ታደርጉታላችሁ። ይሄን ቪዲዮ አይታችሁ ከእናንተ የምጠብቀው በጣም ትንሹ ነገር ምንድን ነው? ቪዲዮችሁን ኢምፖርት ታደርጋላችሁ ኢምፖርት ካረጋችሁት በኋላ እዚህ ታይም ላይኑ ላይ እንደዚህ አድርጋችሁ ጫና አድርጋችሁ ይዛችሁ ወደዚህ ማምጣት ትችላላችሁ። ወይም ደግሞ ይችን የፕላስ ምልክቷን ነክታችሁ እዚህ ጋር ታደረጉትና ከት የምታደረጉትን ወስናችሁ ይችን ከትምቱን ትነካላችሁ። የማትፈልጉትን ፓርት አወታችሁ ከታርጋችሁ በቃ ጨረሳችኋል። ኤክስፖርት ታደረጉታላችሁ አላችኋል። ይሄ መሰረታዊ የሆነ ቪዲዮ ነው። ከዛ በኋላ የሚያስፈልጋችሁ ለምሳሌ ቴክስት ማስገባት አለባችሁ፣ ሳውንድ ስትራክ ማስገባት አለባችሁ፣ ሳውንድ ኢፌክቶች ለምሳሌ ብብ ምናምን ነገር ያስፈልጋችኋል፣ ስቲከር ማስገባት አለባችሁ። ለምሳሌ ቀስት፣ ለምሳሌ አሁን እዚህ ጋር እንደምታዩት እንደዚህ እንደዚህ የሚል ቀስት ማስገባት ይኖርባችኋል። እንደዚህ እንደዚህ ያሉ ነገሮችን ማስገባት ከፈለጋችሁ እነዚህ ነገሮች ላይ ነው የምትሰሩት። እዚህ ጋ እንደምታዩ ቴክስት የምታስገቡት ይሄን ክሊክ ካደረጋችሁ በኋላ ዲፎልት ቴክስት የሚል አለ። ይሄንን አድ ታደረጉታላችሁ። አድ የምታረጉት ከርሰሯ ላይ ነው የሚመጣላችሁ። ስለዚህ የምትፈልጉበት ፓርት ላይ ሄዳችሁ ክሊክ ካደረጋችሁት በኋላ ይህንን ቴክስት የሚለው ነግታችሁ ይሄንን ፕላስ ታደርጉታላችሁ። ቴክስት ተጨመረ ማለት ነው። ስለዚህ ቴክስት ስጨምር ያለው። ስለዚህ እንዴት ነው ታዲያ የምፈልገውን ጽሁፍ የምጽፈው ካላችሁኝ ይሄንን ክሊክ ካደርጋችሁት በኋላ ጽሁፉን ራሱን ይሄንን ክሊክ ካደርጋችሁት በኋላ እዚጋ ዲፎልት ቴክስት ይላል አይደለ? ቢግ ሀበሻ ብላችሁ መጻፍ ትችላላችሁ። መሀል ላይ ነው በዲፎልት የሚያደርገው። ስለዚህ ይሄንን እዚጋ ቪዩ ላይ ትመጡና ጫና አድጋችሁ ይዛችሁ ይሄንን ጫና አድጋችሁ ይዛችሁ ወደ ፈልጋችሁት ፓርቲ ላይ ወይ ወደዚህ ወይ ወደዚህ እንደ ፈልጋችሁት ፓርት ላይ ተወስዱታላችሁ። ይህንን ቀስቱን ይዤ ከፍ ዝቅ ማድረግ እችላለሁ። ከዛ ከየት እስከ የት ነው እንትም ቴክስቱ የሚሆነው ለምሳሌ እንዴት ናችሁ ያልኩባትን እስከዚህ ደቂቃ ከሆነ ይህንን ካረግኩ በኋላ ይችን መሀል ላይ ቆጣታለሁ። ቆርጡ እንዳትሳሳቱ ቴክስቱን ሴሌክት ማድረግ አለባችሁ። ስለዚህ ይሄንን ካረጋችሁ በኋላ ይችን ቀስቷን እዚህ ጋር ምታችሁ ስፕሊት የሚለውን ነካና ይሄኛውን ፓርት ድሌት አደርገዋለሁ ማለት። ከዛ ስቲከር ከፈለጋችሁ ብዙ አይነት ስቲከሮች አሉ። እነዚህን ስቲከሮች እንደዚህ አድርጋችሁ ይሄንን እዚህ ጋር አድ ማድረግ ትችላላችሁ። ከዛ ስኬሉ ትንሽ እንደዚህ ሮቴት ማድረግ ትችላላችን። የሰርክል ብር ኮነክታችሁ ሮቴት ማድረግ ትችላላችሁ። ከዛ ይችን ይዤ የፈለግኩት ፓርት ላይ እንደዚህ እንደዚህ አድርጌ አስቀምጣታለሁ ማለት። ከምን ያህል ድረስ መርዘም እንዳለበት ከወሰንኩ በኋላ ክሊክ አድርጌ ስፕሊት የሚለውን ነክቼ ድሌት አደርገዋለሁ ማለት። እዚህ ጋር ጽሁፍ አስገባን፣ እዚህ ጋር ስቲከር አስገባን። ከዛ በኋላ የሚቀረብ ምንድን ነው? ኦዲዮ የሚለውን ክሊክ ካደረኩ በኋላ የምፈልገውን ያመጣልኛል። ከዛ ይሄ ለምሳሌ ከሆነ የፈለግኩት ይሄንን ፕላስ የሚለውን እነካለው። ከዛ እዚህ ጋር ይመጣልኛል ከታች ነው የሚጨመረው። ከዛ እንደዚህ አድርጋችሁ ሰላም ሰላም፣ የኢትዮ ቤተሰቦች እንዴት ናችሁ? ድምፁ በጣም ይሄ የሳውንድ ትራኩ ድምፅ በጣም ስለጨመረ እዚህ ጋር ክሊክ ካደረጋችሁ በኋላ ይሄንን ቮሊዩም የሚለውን ወደታች ትቀንሱታላችሁ። አያችሁት? ይሄ ዜሮ ነው በነገራችን ላይ፣ ወደዚህ ያለው መጨመር ነው፣ ወደዚህ ያለው መቀነስ ነው። ስለዚህ ይሄንን እንደዚህ አድርጋችሁ ትቀንሱታላችሁ። አያችሁት እንዴት እየቀነሰ እንደሆነ ከታች ያለውን ዩት ኦልሞስት አሁን አይሰማ ማምኔ ሰላም፣ የኢትዮጵያ ቤተሰቦች እንዴት ናችሁ? አዲስ የኦንላይን የስራ ዘርፍ መሆን ከዛ በኋላ ይሄ ከቪዲዮ እንዳይረዝም ይሄን ክሊክ ካደረግኩ በኋላ ስፕሊት የሚለውን ነክቼ ድሌት አደረገዋለሁ ማለት ነው። ስለዚህ ወደዚያ ያለው ድሌት ወለ ማለት ነው። ከዛ ምን እጨምራለሁ አሁን ትራንዚሽን ሰው ትራንዚሽን ለማስገባት እዚጋ ትራንዚሽን የሚለውን ክሊክ ካደረኩ በኋላ ብዙ አይነት ትራንዚሽኖች አሉ። ለምሳሌ ይሄን ክሊክ አደረጋለሁ። ይሄንን ስታዩት የተወሰነ ኢፌክቱ ያሳያቸዋል። ለምሳሌ ይሄንን ማድረግ ከፈለግኩ ይሄንን እንደዚህ አድርጌ ይዤ፣ እዚጋ ነው ማስገባት የምፈልገው። እዚጋ አስገባሁት። አያችሁት፣ እንደዚህ ይሆናል። መቀየር ከፈለጋችሁም ይሄንን መቀየር ትችላላችሁ። በነገራችን ላይ ትራንዚሽን ማስገባት የምትችሉት በከቱ መካከል ነው። ከት ከሌለ ትራንዚሽን ማስገባት አትችሉም። ስለዚህ አሁን በዚህ መካከል እዚህ ጋር ትራንዚሽን ማስገባት ከፈለኩ የግድ ይሄን ከት ማድረግ አለብኝ። ሶ ይሄንን ነው የሚመስለው። በጣም በቀላሉ ዛሬ ያየነው ነገር ይሄ ነው። እንዴት ከት ማድረግ እንደምችሉ እንዴት ቴክስት ማስገባት እንደምችሉ ምናምን ያለውን እየደጋገማችሁ ሞክሩት። ቀጣይ ደግሞ ዲቴይል ያለውን ነገር እያንዳንዱን ነገር በተከታታይ ቪዲዮዎች ስለምሰላላቸው የዛን እንትን ላለን። አሁን ይሄን ጨርሰናል፣ ኤክስፖርት እንበለውና ቪዲዮችን ንየው ኤክስፖርት የሚለውን ነግታችሁ እዚጋ እንደምታዩት ሪዞሉሽን አንድ ሺ ሰማንያ ይላል። ቢትሬት ምናምን የሚሉ ነገሮች አሉ። ይሄን መንከት አይጠበቅባችሁም ብዙ ጊዜ ነገር ግን ለምሳሌ ፎርኬ በሚቀርጽ ካሜራ ከቀረጻችሁት ይሄንን ፎርኬ ማድረግ ትችላላችሁ። ነገር ግን የቀረጻችሁት ቪዲዮ ፎርኬ ካልሆነ ወይም ፉል ኤችዲ ከሆነ ፎርኬ ብታደረጉትም ምንም የሚፈይደው ነገር የለም። ምክንያቱም የተቀረጸው መጀመሪያ ቪዲዮ በፉል ኤችዲ ወይም ኤችዲ ስለሆነ ማለት ነው። ስለዚህ ብዙ ጊዜ 1080 ለዩቱብ፣ ለኖርማል፣ ለቲክቶክ ምናምን 1080 በቂ ነው። እኔ ይሄንን ኤክስፖርት ሳደግ ነክች ያላቅም መቀነስ ከፈለጋችሁ ግን መቀነስ ይችላላችሁ። 480 ወይም ደግሞ 720 ማድረግ ይችላሉ። ነገር ግን ኳሊቲው ይቀንሳል። እዚህ ጋ አያችሁት አባውት አንድ ሜጋባይት ነው የሚሆነው። ሶ እዚህ ጋር ብታደረጉት ደግሞ አራት ሜጋባይት አያችሁት ምን ያህል እንደሚጨምር ፎርኬ ባደርገው ደግሞ ዘጠኝ ሜጋባይት ነው እያለ ይቀጥላል። ብዙ ጊዜ አትንኩት፣ አንድ ሺህ ሰማንያ በቂ ነው ወይም ደግሞ ሰባት ሀያ በቂ ነው። ሰላሳ ኤፍፒኤስ ኤምፒ ፎርማቱ ምናምን አትንኩት። ከዛ እዚህ ጋር ስሙን ሰጡታላችሁ። ቪዲዮውን ኤክስፖርት ካደረጋችሁት በኋላ የምታገኙበት ፎልደር ነው። ይሄን ክሊክ አድርጋችሁ ፎልደር መቀየር ትችላላችሁ። ከዛ ኤክስፖርት ስለው አውቶማቲካሊ ኤክስፖርት አድርጎ ጨረሰው። ከዛ ይሄንን ኦፕን ፎልደር የሚለውን መክፈት ይችላለሁ። አሁን ቪዲዮ ይሄ ነው ማለት ነው። እስኪ እንየው ሰላም ሰላም የኢትዮ ቤተሰቦች እንዴት ናችሁ? አዲስ የኦንላይን የስራ ዘርፍ ይሄንን ይመስላል። በቀጣይ ደግሞ ዝርዝር ቪዲዮዎችን ይዤ እስከምመጣ እስከዛ ሰብስክራይብ ያደርጋችሁ ጠብቁኝ። ይመቻችሁ። ፒስ